ኢየሱስ ጋ ከመጣ ፋውስ የለም እንዴ? እንኳን ፋውስ ብቻ ዳቦ እንጀራ። ማለት አንዳንድ ሰው ስለ ዳቦ ስለ እንጀራ እንደ ቸርች ላይ ያወራ አረባኪ አትረብሽል አለ። የተጻፉ ወዴት ነው የምናደርገው? ሁለት አሳና አምስት እንጀራ አላለም እንዴ? አበዛላቸው አይደለም? አያስፈልግም እንዴ? ራብ የለም እንዴ? ኢየሱስ ጋ። ኢየሱስ እኮ ያቃል፣ ተርቦ ያቃል እኮ። በምድረ ባለ አልተፈተነም እንዴ? ፈተና አለ፣ ኢየሱስ ያቃል። ስለዚህ የተፈተኑ ሰዎች ቸርች አይመጡም? አይደለም፣ ይመጣሉ። ተፈውሶ ግን ይሄዳሉ። የማርቆስ ወንጌል ምዕራፍ 4 እንዲሁም የማቴዎስ ወንጌል ምዕራፍ 14 ታውጣላችሁ። በጭንቅ ጥለው የማይሄድ አምላክ ካለ ምለው፣ ሪስ ላይ ከእናንተ ጋር ቀጥላለሁ። ሊያስጨንቅ ደግሞ የተመደበ ካለ እንበትናለን። አረ እባክህ አሜን በል ከኔ ጋር እንዲላል በ ከኔ ጋር ናችሁ አውጣችሁ ምዕራፍ አራት ማርቆስ ወንጌል ምዕራፍ አራት ከቁጥር 35 በጌታ በኢየሱስ ማነባለሁ። በዚያን ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡን ትቶ በታንኳይቱ እንዲሁ ወሰዱት። ሌሎች ታንኳዎችን ከእርሱ ጋር ነበሩ። ብርቱ አውሎ ንፋስ ተነሳና ውሃው በታንኳይቱ እስኪሞላ ድረስ ማዕበል በታንኳይቱ ይገባ ነበረ። እርሱም በስተኋላው ትራሱን ተንተርሶ ተኝቶ ነበረ። አንቅቶም መምህር ሆይ ስንጠፋ አይገድደንም ወይ አሉት። ነቅቶም ንፋሱም ገሠጸ ባህሩም፣ ዝም በል ጸጥ በል አለው። ንፋሱም ተወ፣ ታላቅ ጸጥታም ሆነ። አሜን በል እስኪ። ይህ መልእክት ላይ የኔ ነው ብለህ ተቀበል። እስኪ አሜን በል እስኪ። እንዲህ ላል ንፋሱም ገሠጸና ባህሩ ምን አለ? ዝም በል ጸጥ በል አለው ልና ንፋሱም ተወ ካለ በኋላ ታላቅ ጸጥታም ሆነ። የሆነ ሰው ቤት ላይ ያለው ንፋሱና ባበሉ ጸጥ ይላል። የሆነ ሰው ቤት ላይ ያለው የሚያናውጣችሁ ያ ጭንቀት፣ ያ ሐዘን፣ ያ በሽታ ጸጥ ይላል። የሆነ ሰው ጉዳይ ላይ አእምሮ ላይ ልቡ ላይ ተቀምጦ እያናወጠ የነበረው ጸጥ ይላል። ጌታ ይባረግ። ጸጥ ይላል። ኢየሱስ ያድናል። ማቴዎስ ወንጌል 14 14 ያለው ቦታ ወጥቶም ብዙ ሕዝብ አየና አዘነላቸው ዳዊዎቻቸውን ፈወሰ። ምን አደረገ? ደውዮቻቸው ምን አደረገ? ፈወሰ። በመሸ ጊዜ ደቀ መዝሙርም በመሸም ጊዜ ደቀ መዝሙርም ወደ እርሱ ቀርቦ፣ ቦታው ምድረ ባዳ ነው፣ አሁን ሰዓቱ አልፏል፣ ወደ መንደራቸው ሄዶ ለራሳቸው ምግብ እንዲገዙ ህዝቡን አሰናብት አላት። ወደ ህዝቡን አድርግ አሰናብት አሉት። ኢየሱስን እናንተ የሚበሉትን ስጧቸው እንጂ ሊሄዱ አያስፈልግም አላቸው። እነርሱም ከአምስት እንጀራና ከሁለት አሳ በቀር በዚህ ብዙ የለንንም አሉት። እርሱም እነዚያን ወደዚህ አምጡልኝ አላቸው። ህዝቡን በሳር ላይ እንዲቀመጡ አዘዘ። አምስት እንጀራና ሁለት አሳ ይዞ ወደ ሰማይ አሻቅቦ አየና ባረከ እንጀራውንም ቆርሶ ለደቀ መዝሙርን ሰጠ፣ ደቀ መዝሙርም ለህዝቡ። ሁሉን በልቶ ጠገብም። ምን አደረጉ? ሁሉም በልቶ ምን አደረጉ? የተረፈውን ቁርስራሽ አስራ ሁለት ምን ምን ሆነ? ሞላ። የሞላው ምን አደረጉ? አነሱት። ሁለት አምስት በኛ ድምምር፣ በኛ ማትስ በእኛ ካልኩሌተር ይሆናል ሰባት አይደለም እንዴ? ሁለት ስደምር አምስት ይሆናል ሰባት። በእኛ ለ ካልተሳሰብኩት የተኛውም አይነት እግዛ ብታመጣ አይሆንም። የምድር ሲስተም አያደርገው። የተኛው በግዛ ብታደርገው ሁለት ስደምር አምስት ሰባት ነው የምመጣው እንጂ ከዋጋ መጣ፣ ዋጋ መጣ፣ ዋጋ መጣ አይሆንም ዋጋቸው እዛው ይቀመጣሉ። አምጣና ከዚህ ጋር የዚህ ዋጋውን ከዛኛው ጋር አገናኘው ሲባል አለ አይደል? ያለን ነበር ነው የዚህ ዋጋ ስንት ይመጣል? እዚህ ኮልቲ ያለን ነበር ያደግ አይመጣም። በእኛ እይታ በሰማይ ግን ይመጣል። ያ ስቲ ይመጣል ማለት አስራ ሁለት ማዞር ተነሳ ይላል። በልተውም ጠገቡ ይላል። ለካ በጭንቅ የሚሸሽ አምላክ የለንም። በጭንቅ የሚቀርብ አምላክ አለ። አጠገብ ያለውስ በጭንቅ ቀን ብለውስ የሚቀርብ አምላክ አለ። የራስ ጉዳይ ብሎ ጥሎ የሚሄድ አምላክ የለህም። ያንተ አምላክ ብለውስ በሚያስጨንቀው ጉዳይ ላይ ይቀርባል፣ ያሳርፋል፣ መንገድ ይከፍታል፣ ህይወት ይሰጣል፣ ደስታ ይሰጣል፣ ፋውስት ይሰጣል፣ ጤና ይሰጣል። አሜን በለባክ። የሆነ ንፋስ አይቶ የሚሸሽ አምላክ የለም ላንተ። ወይ ቤቷ ባዶ ነው። በሽተኛና ጤና አንድ ከአንድ ሰው ጀርባ ኤች አይ ቪ ጉባኤ ከመግባት እየገባ እዛ ያለው ይመታናል፣ ታላችሁ ይመታናል። ተቀምጦ ጀርባ ላይ የቆየውን ኤች አይ ቪ መስሎ የተቀመጠውን አውሬው ዛሬ እንወጋለን። እግዚአብሔር ምስክርን እዛ ላይ ነው የሰማሁት ገና ማግነ ሳል ወርደው እንደዚህ ወየ ኤች አይ ቪን ተዛሪ አለ። እዚህ ተቀምጨ ሶስት ተደጋግሞ ኤች አይ ቪ ዛሬ ይመጣል። አላውቅም በሚያስጨንቀው በሽታ አለ። በሰውኛ እይታ ኤች አይ ቪ ሲባል ከባድ ነው። በጣም ከባድ በሽታ ነው። ድኖ ግን አይተናልኛ ጮ ሲወጣ አይተናልኛ። ቀርቦ የሚያድን አምላክ አለ እንጂ የራሴ ጉዳይ የሚል አምላክ የለም። ቀርቦ የሚፈውስ አምላክ አለ እንጂ አይ በሽተኛ ናት በሽተኛ ነው ብሎ ጥሎ የሚሄድ የለም። አሜን ነው ነካርጎ ነሽ አጠገብ ያለው ሰው አምላክ በለው ሲል በመከራ በለው ሲል የምርቅ ሳይሆን የሚቀርብ ነው። አዎ፣ ከእኔ ጋር አሜን በልስ እስቲ። ገምነሴ አምላክ በለው ሲል በጭንቀት በልስ ሲል የምርቅ አይደለም የሚቀርብ ነው። ቀኝ ከፍ አድርገው ባክል ጸልልልም ባስጨነቀው ጉዳይ ላይ እየተራመደ ይመጣል። የእኔ ጌታ አንተ ተስፋ በቆረጥከው ጉዳይ ላይ የኔ አምላክ እየተራመደ ይመጣል። አሜን ነው እንዴ? ይላል ብርቱ አውሎ ንፋስ ተነሳና ውሃው በተንካይቱ እስኪ እስኪሞላ ድረስ ማዕበል በተንካይቱ ይገባ ነበረ ካለ በኋላ በስተዋላት ራሱን ትራሱ ተንተርሶ ነበረ ነበር ካለ በኋላ አንቅቶም፣ መምህር ሆይ ስንጠፋ አይገደንም ወይ አሉት፣ ይላል ነቅቶም፣ ንፋሱን ገሠጸው፣ ጸጥ በላለ ታላቅ ዘጠቀ ነውጥ ነበረ እስክገጸጽ ድረስ እንውጣለን። የሆነ ቤት ላይ ዛሬ እያስጨነቀ የቆየውን እንገጸዋለን፣ ጸጥ ይላል። በኢየሱስም እያስጨነቀ የቆየ ባዶነት፣ በሽታ፣ ኪሳራ፣ በኢየሱስም ጸጥ ይበል፣ በኢየሱስም ጸጥ ይበል። ለአንቺና ለአንተ ረፍት ይሆን ይልሃል፣ በኢየሱስ ስምና ስልጣን የእግዚአብሔር እጅ አይተ አንተ ትገርማል። ወደ ታች ስናየው ይህስ ማን ነው አሉ አብረው እያሉ ለካ አያውቁም። አብረው እያሉ ለካ እንደርስ እንዳላረጉ አብረው እያሉ ልካ የኢየሱስን ታላቅነት መገለጥ አልተሰጠላቸውም። ይህስ ማነው ካለ በኋላ እንዲህ አሉ። ንፋስና ማዕበል የሚታዝዝለት አ ምጋ የማይቻለው የሚቻልለት በእኛ እይታ የማይሆነው ያስጨነቀ ህይወታችን ሽብር ውስጥ ተጨመረ ለእሱ ሸምልለት ይሰማሉ። እርስ በራሳቸው ተያዩ። አልከ ወርጋስ እጅን ከፍ አድርግሽ፣ ልጸልል። ግራ እስክትገባ ድረስ እግዚአብሔር ያስገርማል። አሜን ካልክ ድረስ ነው። ይሄ ምንድን ነው የሆነል ነገር ጥያቄው ውስጥ እስክትገባ ድረስ። አንዳንድ ሰው ዛሬ የመጨረሻ ቀን የመጣችው ሰዎች አላቸው። እሑድ እንዲህ ያለ ነበር የጌታ መንፈስ ያወረኝ የነበረው የሐዘን መጨረሻ ምዕራፍ የደስታ የመጨመሪያ እ አሜን አላልክም? የሐዘን የደስታ ማክ ተገናኝ ገፋሁት ያስጨነቀውን የምትረሳበት ያ የለምን ከቆየሁን ጉዳይ ጋር የምትገናኝበት መንገድ ከፍቻለሁ። ቀኝ ከፍ አድርግ ልጸልልን። ያን ቀን እንድብ ያለው ማርታ፣ ማለትም ሁለቱ ማርያሞች እየሮጡ ስመጡ ድንጋውን አሉ፣ ማን ያንከባልልልናል? አስክሪኑ ለማየት ይመጣሉ። የዘላለም ትንሳኤ ይሆን አላወቁም። አጃራ የዘላለም ትንሳኤውን አላወቁም የዘላለም ደስታ እነሱ ጋር እንደመጣ አላወቁም ሊያወራቸው እንዳለው አላወቁም እነሱ ግን ድንጋይ ተገድነው የሞተው ነው እየጠበቁ የነበሩት ሄዋን በሞታ መካከል ስለምን ትፈልጋላችሁ እሱ ተነስቷል እዚህ የለም ሃሌሉያ ሄዋን በሞታን መካከል ስለምን ትፈልጋላችሁ እንዳለው እዛ ጋሌ ላይ ቀድማቸው ሄዱ መጨረሻ ሐዘን የመጨረሻ ደስታ ተቀየረ ወይ ነው ያሉት። ጴጥሮስ፣ ዮሐንስ፣ ያዕቆብ፣ ዩዳ ትናንት ካልከ የት ናችሁ? ምንድን ነው? ባለፈው አውርቶልኝ ነበር። ምን ብለው? በሶስተኛው ቀን እነሳለሁ ብለው። ከዛስ ዛሬ ጋሌላ ቀድማለሁ ብሏል። እሺ ኑሁላችን ብሏል። አንድ አማርኛ ለዚህ ቦታ ላይ እቀድማለሁ አንድ ወርዳል እዚህ ጋር እቀድም በፈራው ጉዳይ ላይ እቀድምሀለሁ። በዛ ዘፍጥረት ላይ ሙሴን እንዲህ አለ፣ እኔ እቀድምሀለሁ፣ ደግሞ ከአንተ ጋር ምን ሆናል? እከተልሀለሁ። አንድ ሰው እንዲህ ይሆንለታል፣ የሚቀድም እጅ እያየ ትራመድሀለ። ሀሌሉያ! ምን አለ? ወደ ትቀድምሀለሁ፣ ምን አደርጋለሁ ምን ያላ ሕያውን በሙታን መካከል ስለምን ትፈልጋላችሁ? የለም እሱ ተነስቷል። እሺ ወደዛ ሄዷል። ሀዘናችሁ በደስታ ተቀየረ። ኢየሱስ አሉ መሰለኝ ኢየሱስ። ምን ጉድ ነው? ምንድን ነው? ምን መጣ? እያለቀሰ መጡ ሰዎች ሽቶቻቸውን ይዘው፣ እንዲህ ሆኖ ተጠብቆ የመጡ ሰዎች ከሰው እየተጠበቁ፣ በጣም ማልታ ድረስ ሰዎች በአደባ ተነስተዋል። ጓዳ ላይ ያለቀሳችሁት ሰው ሳያይ በሶፍት ያለቀሳችሁት ሰው ሳይ ወደ ብቸኛው ሆናችሁ አይናችሁ በቲሸርት ሸፍናችሁ አይናችሁ እንባ እያቀረረ ከሰው ዘር ያላችሁ ሰዎች በአደባባይ የምታመሰገኑበት ጊዜ ደርሷል። በአደባባይ የምትዘምሩበት ጊዜ ደርሷል። በአደባባይ የምታወሩበት ጊዜ ደርሷል። ለዛ ነው አፌ አለች፣ በጠላቶቼ ላይ አሜን አላልክም እባክህ አፌ አለች በጠላቶች ለምን ሆነ፣ በማዳኑ ደስ ብሎኛል። እንደ እግዚአብሔር ጻድቅ የለህም። እሱ የልቤ አምላክ ነው። ጓዳ ላይ አልቅሼ ነበረ። ሰው ያልተረዳውን ጥያቄ አምላክ የተረዳኝ ወድቆ ይቀራል እያል ክዳር አይደርስም እያል እነሱ እዛው ቀር አይሳካላትም እያል አይሆንላችን አይቀጥልም፣ እነዚሁ ይዘው ቀሩ። መልእክት ለእኔ አይሆንም ብሎ ባወጁበት መንደር ላይ ሆኖለታል እያሉ እያጨበጨቡ ይመጣል። ስማ ስማኝ፣ ስማኝ ያው አይሳካ አበቃ፣ የእሱ ነገር ብሎ አምስት፣ ስድስት፣ ሰባት ሆኖ በደነገሩበት አካባቢ ራሳቸው እያጨበጨበው ይመጣል። ተሳክቶለታል። እግዚአብሔር ከሱ ጋር አለ። እግዚአብሔር ከሱ ጋር አለ። በእርግጥ እንደተናገረው ሕይወቱን ቀይሮለታል። ዘለል በላይ፣ አሜን በላለ አሜን ነው። እንዳሉ ይመጣል። እንዳሉ ይመጣሉ። ስማ፣ እንዳሉ ይመጣሉ። እንደቀበሩ ይመጣሉ። እንደቀበሩ ነገርን ፈጥቶ ይለቃል እንደ ቀበሩ ነገርህን ፈጥቶ ይለቃል። ቀኝ ከፋር ከዚህ አንተ ሳትወጣ አስደንጋጭ ትእዛዝ ወጥቷል። ስማ፣ ከዚህ ሳትወጣ አስደንጋጭ ትእዛዝ ወጥቷል። ከዚህ ሳትሄድ አስደንጋጭ ትእዛዝ ወጥቷል። ምን ሆኗል? የልጅህ ነገር ፍተውናል ሊቀቀው። ምን ሆኗል? የልጁ ነገር ፍተውናል ሊቀቀው። ምን ሆኗል? የእሱ ነገር ከዚህ በኋላ አይታሰርህም። ከዚህ በኋላ አይቀበርህም ከዚህ በኋላ አይሞትህም። የኔ ነው የምል ሰው አሜን ብሎ ይቀበል። ባ ካዳባ ሸዳ ካባ ሴፕራዲ ያዳ ማሃራስ የአንዳንድ ሰው ነገር ድንገት ይመስላል። ድንገት ይመስላል፣ ግን አሁን የትንሣኤ ጊዜ ደርሷል። አጠገብ ያለው ሰው ነካ አርግና፣ ትንሣኤ ደርሷል። ሀጋጦ ሰው ለአትናገርን ወይስ ትንሣኤ ደርሷል። ስለምን ትቆዝም አለ ስለምን ትጨናነቃለህ? ስለምን ቢዚ ትሆናለህ? ትንሣኤ ደርሷል። ነገር አይቀበርህም። ሕይወት አይቀበርህም። በረከት አይቀበርህም። ትዳሪ አይቀበርህም። ሳቅ አይቀበርህም። ታሳስ ኢየሱስ ያድናል ነው። ተሰብስበው እነ ጴጥሮስን ሊሰቅሎ ቢያስ ያዘጋጀው ኢየሱስ ሊያወጣ ይዘጋጃል። ነገ ሞት ነው ሲባል ነገ ያመሰግናል፣ እዛ ያገለግላል፣ ነገ ወንጌል ያስቀጥላል። ነገ እናያለን ሲባል ለሞት ለሞት እኮ ነው አዘጋጅቱ። ነገሩን አጠለባብለው ሲጨርሱ እሱ እንዲህ ይሆናል። ነገ የእሱ በእሱ ውስጥ ያለው የአምላኩ ታላቅነት የሚወራበትና የሱ ክብር የሚወራበት ስለ እሱ እኔ ይወራለሁ። በእሱ ውስጥ ስለ አንቺ እግዚአብሔር ይወራል ስለአንተ እግዚአብሔር ይወርሃል። እንዴት አትለኝም። በአንተ ውስጥ ሆነው እያደመቀ እሱ ይወራል። በአንቺ ፍርድ ጉዳይ ላይ ሆኖ ቀድሞ ገኝቶ ኢየሱስ አለ ባ ጀርባ በኋላ ቅድም ምን ነበር ያልኩት? ማነው የሚያስታውሰው አለ። ከሳምሶን ጋር ማን አለ? አንድ እጅህ አለ አሉ እኛን የሚዋጋን እጅህ አለ። ምን የሚዋጋን ከማን ጋር ከሱ ጀርባ ሆኖ እኛን የሚዋጋ እሱን አላለም። የሆነ እጅ አለ፣ አሜን በልሽ። ከሱ ጀርባ ሆኖ እኛን ጠላቶች ከሆናቸው፣ እንደዛ ነው የሚያወሩት የሚዋጉ እኛን የሚዋጋ ኃይል አለ በሱ ጀርባ ላይ እሱ ብቻ አይ አለው አንድ አንድ ሰው ጀርባ ለእግዚአብሔር ምስክሬ ነው። እንዲህ ብላ ታወራለች። እንዲህ ብሎ ያወራል። እንዲህ በከባድ መሳሪያ ነገርን አቀናብሮ ለመዝጋትና ለማስጨነቅ ለመብላት ህይወቴ ላይ መቃብር በህይወት እያለ በመቃብር ለሰው የአጥር እንደሚተክለው በአንተ ዙሪያ ለበቃ ሞቷል ሱ የተለያያነ እናንተ እናንተ ዘግታችኋል፣ እንጂ እናንተ ነገር እግዚአብሔር በእናንተ ጉዳይ ላይ አልዘጋም። ዛሬ ነገራችሁ ትንሣ ያገኛል። ያዩ ነገር አለ። እንዲህ ብለው አወሩ። በዚህ ሳምንት እንዲህ ብለው ሲያወሩ ነበረ። እዛ ቸርች ላይ ሞተ ተነስቷል ይባላል፣ ብዙ ታምራት ሆኗል ይባላል። እና እንሰማለን። ግን አሉ አገልጋዩ፣ ልክ አይደለም አሉ እንደት ሲባል አይ ብዙ ነገር ሆኗል ብባል እኮ እሱ ታዲያ ማን ልባል ነው? ምን ልባል ነው? እኛ ስንት አመት ኖረናል? እኛ ስንት አመት ጸልየናል? ስንት አመት አገልግለናል? አጋንንት ሳይኖር አይቀርም። ለምን አይነት ውሸት ነው! አሀ ወንጌልን ይዞ አጋንንት እንኳን ታውና። ጌታ ኢየሱስ ግን ላደኛ አድርገህ ከተቀበልክበት ቀን ጀምሮ ከአንተ ይርቃል። ስማ አልኩኝ። እንደዛን ቼክ እናድርገው። አጋንንት ቼክ እናደርጋለን። ስትና በለው የሆነ ሰው ና በለው። አጋንንቱን ቼክ እናደርጋለን። ኢየሱስ ጌታ ኢየሱስ ያድናል። ኢየሱስ ያድናል። ደጋም ና በለው። አጋንንት ቼክ እናደርጋለን። አረለ ካለ ይውጣለን። ችግር የለውም። ወይም ይጨኋል፣ ወይም ይጨኋል። ችግር የለውም። ኢየሱስ ያድናል። ወንጌል ይዞ ኢየሱስን ይዞ አንዳንድ ሰው እንዲሆናል የሆነ ያ የተባለበት ዋና ምክንያት ልንገርላችሁ፣ ታምራቱ የሚቻል አይደለም። እዚህ በት እየተደረገ ያለው ታምራቱ የሚቻል አይደለም። ስትመለከቱ በጣም ማን ነበር? ባለፈው ደም እየፈሰኝ ነው የመጣው አስራ አምስት ቀንም በሙሉ ሳይቋረጥ ገባው ነካኝ ጸለከኝ። የደመ ምንጭ ቆም ይሄ ታለሽ አለሽ ምናልባት አለሽ ወደፊት እየሮጥሽው ደም እየፈሰሰ ነበር የመጣችው እንዲህ ታምር ባይሆን ነበር የሚገርመን። ተጸለህልኝ። እንደውም የዛሬ 3 ሳምንት እንደመጣው እዛች ጭ ጋር ነበር የተቀመጥኩት። ገና ቁጭ ሳልል ወደ እኔ ሲመጣ ፍርፊት በጣም ደንግጬ ነበር፣ ግን ለማንም አላበራው ምንም አላልኩም። ገብቼ ከዚህ ተጸለህልኝ። ጣላት። የማጸንበር ካንሰር ነው ያስቀመጠብሽ ነው ያለኝ። እኔ ግን ከዛ በፊት ሶስት ሳምንት ሙላ ነው ደም ሲፈሰኝ የነበረ ለማንም አላወራውም። እኔ ባለቤትም እጁ ላይ ሳንትመን ነበርም አላጨናንቀውም። ኢየሱስ ጌታ ነው፣ ይችላል፣ ያያል፣ ይመለከታል፣ ይመረምራል። ኢየሱስ ክብር አምጣ ስለ እግዚአብሔር ኢየሱስ ጌታ ነው። በሳምንቱ ነው ድኛ የመጣሁት። እግዚአብሔር መልካም ነው። ኢየሱስ ጌታ ነው። አይዞሽ በጣም ይገርመኝ። ለባለቤትሽ ነግረሻል? አልተናገርኩም። ራስሽ ብቻ ነው። ስለ እኔ ሕይወት ወይም ስለ ባለቤቴ ብዙ ነገር የሚያውቅ አንዳንድ ሰዎች አሉ። ስለዚህ እኛ ብዙ ነገር መኝታችንም የተለያየ ነው እና በዛ ምክንያት ያው አንድ ላይ ብንሆን በምን ምክንያት የምልም ይመጣል። እኔ ግን ለማንም አላወራሁም። ኢየሱስ ጌታ ነው። አላሳፈረኝም። እውነት በሳምንቱ ድኛ ለምስክርነት መጣው። የዛሬ ሳምንት መስክር ነበር ያላችሁት ያያችሁኝ። ኢየሱስ ጌታ ነው። ኢየሱስ ያድንሃል። ይሄ አያጨቃጭቅም። በጣም ያጨቃጭቃል። በጣም ያጨቃጭቃል። ስለ ሰው ለብዙ ሰው ደስ ያለው ሰው ደስ ብሎታል። በቃ ኖርማል እንደ ማንኛውም ሴት ሆንኩ። እግዚአብሔር መልካም ነው። ኢየሱስ ጌታ ነው። አጨብጭቡ ለእግዚአብሔር። እንኳን ደስ አለልሽ ፋውስቲሽን ስላጸና እግዚአብሔር ክብር ውስጥ ይሳካልሽ። ደግሞ ሁሉም መንገድ ይዝልሻል። መስመርሽ ተስተካክሏል። ሻሎም። ኢየሱስ ያድናል። አንድ ማለት የፈለኩት ነገር አለ። እሱ ራሱ ምን ማን ልለው ይፈልጋል። እኔ ማንም እንኳን አላልኩ፣ የእግዚአብሔር ልጅ ነኝ ችን ብቻ ነው ማለት እሱ እዚህ በት ኢየሱስ እስካለ ድረስ ጌታ ይዙ ምን አለ ካመናችሁ፣ ከኔ በላይ አላለም እንዴ? እኮ ቆሮን ጋር አይደለም እኮ። ኢየሱስ ከመጣ ፋውስ የለም። እንኳን ፋውስ ብቻ ደ ዳቦ እንጀራም አለ። አዎ፣ አንዳንድ ሰው ስለ ዳቦ ስለ እንጀራ እንደ ቸርች ላይ ያወራ አረባኪ አትረብሽል አለ። የተጻፈውን ወደ የት ነው የምናደርገው አሁን? ሁለት አሳና አምስት እንጀራ አላለምድ አበዛላችሁ አይደለም እንዴ? እ? አያስፈልግም እንዴ? ራብ የለም እንዴ? ኢየሱስ ጋር። ኢየሱስ እኮ ያውቃል፣ ተርቦ ያውቃል እኮ። አይደለም እንዴ? በምድረ በዳ አልተፈተነም እንዴ? ፈተና አለ፣ ኢየሱስ ያውቃል። ስለዚህ የተፈተኑ ሰዎች ቸርች አይመጡም፣ አይደለም፣ ይመጣሉ ተፈውሶ ግን ይሄዳሉ። አጠገብ ያለው ሰው ነካር ግንና በመከራ ቀን ባለውስ የምርቅ ሳይሆን በልስ የሚቀርብ በልስ አምላክ አለ። በላውስ አሜን ነው ያሉ ጌታ ምስክሬ ነው። አንዳንድ ሰዎች ብቸኛ ናቸው። ጣላት ብሎ ካወራ እንኳን ደስ አለላችሁ የኢየሱስን አብሮነት አላየም። ኢየሱስ ይመተዋል፣ አባት ይመተዋል። አጠገብ ያለው ሰው እንዲህ ብለህ ተናገር፣ ከአንተ ጋር ያለው ይበልጣል። ከአንተ ጋር ያለው በላውስ የዘላለም አምላክ ነው። አዎ